አመሰግናለሁኝ እንግዲህ ቀደም ሲልም በመግቢያ እንደተነሳው እንግዲህ በመዲናችን አዲስ አበባ የነዋሪዎችን ሕይወት ለማቅለል እንዲሁም ደግሞ ዘመናዊ ለማድረግ በርካታ ስራዎች እየተሰሩ ይገኛሉ። ከነዚህ መካከል ለሕዝብ ምቹ የሆኑ የመዝናኛ ስፍራዎችን ማስፋት አንዱና ዋነኛው ነው። በተለይ ከዚህ ጋር ተያይዞ አረንጓዴ ስፍራዎችን በማስፋት ትልልቅና ዘመናዊ ፓርኮችን በመገንባት እንግዲህ በተለይ እንደ ዛሬ አይነት ቀኖች ላይ ቅዳሜና እሁድ ላይ እረፍት የሚያደርጉ ሰዎች በተዝናኖት ያሳልፉ ዘንድ በርካታ ምህዳሮችን ፈጥራለች። ከዛም ባሻገር ደግሞ በተለይ ሀገርን በማጽናት ሂደት ውስጥ የሀገርን ባህል፣ ታሪክ ከማስተዋወቅን ባሻገር ደግሞ ሰንዶ ለትውልድ በማሻገር ሂደት ውስጥ ትልቅ ሚና ባለው በኪነ ጥበቡ ዘርፍም እንግዲህ ሌላኛው ተጨማሪ አማራጭ ይሆን ዘንድ በርካታ የልማት ስራዎች ተከናውነዋል። በዚህም ትላልቅና ዘመኑ የሚዋጁ አንፊቲያትሮች፣ ሲኒማ ቤቶች ተጠቃሾች ናቸው። ዛሬም እኛ እንግዲህ አርብ ላይ እንደ መሆናችን መጠን በተለይ ቅዳሜና እሁድን ሰዎች በተለያየ የረፍት ቀናቸውን ያሳልፋሉ። በተለይ እንደ አዲስ አበባ ከዚህ በፊት የነበረው ምህዳር ለተዝናኖት ምቹ ያልሆነ ከመሆኑ ጋር ተያይዞ አብዛኛው የማህበረሰብ ክፍል እንግዲህ የረፍት ጊዜውን ቤት ውስጥ እንዲያሳልፍ ይገደድ እንደነበር እንግዲህ በተደጋጋሚ ሲነሳ ቆይቷል። አሁን ግን በተለያዩ አማራጮች እንግዲህ ሰዎች ይዝናኑ ዘንድ ምቹ ምህዳሮችም ተፈጥሯዋል። ከነዚህ መካከል ሲኒማ ቤቶች አንዱ ናቸው። አዳዲስ ሲኒማዎችን በመገንባት ብሎም ደግሞ የነበሩትን በማደስ እንግዲህ ምቹና ዘመኑን የሚዋጁ በማድረግ ረገድ በርካታ ተግባራት ተከናውኗል። ዛሬም እኛ እንግዲህ አርብ አመሻሽ ላይ እንደመሆናችን መጠን አዲስ ሲኒማ ኮምፕሌክስ ተገኝተናል። እንግዲህ ይህ ሲኒማ በቅርቡ የተመረቀ ሲኒማ ነው። ይህ ሲኒማ ደግሞ በርካታ መሰረተ ልማቶችን ያሟላ ተመራጭ የሚያደርጉትን ዘመናዊነቱን የሚለኩበትን መሰረተ ልማቶችንም የያዘ ነው። ከዚህ ጋር ተያይዞ እንግዲህ በዚህ አዲስ ሲኒማ ውስጥ አንዱና የመጀመሪያ አድርገን እንደ ሀገርም ቢሆን የመጀመሪያው ተደርጎ የሚወሰደው የሕፃናት ሲኒማን የያዘ ነው ከዛም ባሻገር የአዋቂዎች ሲኒማ ያለው ትላልቅ ዘመናዊ ካፌዎች፣ ሬስቶራንቶች እንደዚሁም ደግሞ ሌሎች የፓርኪንግ አገልግሎትን የሚሰጡ የመጽሐፍት መደብሮች እና እንደዚሁም ጋላሪዎችን የያዘ ሁሉንም የመዝናኛ ወይም ሊያዝናኑ የሚችሉ ግብአቶች የተሟሉለት ሲኒማ ነው። ከዚህ ጋር ተያይዞ በተለይ ከሲኒማ ቤቶች ጋር ስናነሳ የአዋቂና የልጆች ተብሎ የተከፈሉ እነዚህ ሲኒማዎች በውስጡ በርካታ መሰረተ ልማት እየተሟሉላቸው በተለይ ጊዜው እየዘመነ ከመሆኑ ጋር ተያይዞ እንግዲህ ጊዜውን ዘመኑን የሚዋጁ መሰረተ ልማቶችም የተሟሉላቸው ናቸው። ከነዚህ መካከል አንዱ እያንዳንዱ ወንበሮች እንግዲህ የራሳቸው ኮድ ያላቸው ወንበር ከመሆኑ ጋር ተያይዞ ሰዎች ቤታቸው ሁነው እንግዲህ ዲጂታል በሆነ መልኩ ትኬቱን በመግዛት ይህንን አገልግሎት በሚፈልጉበት ቦታ ላይ ሆነው አገልግሎት እንዲያገኙ በማስቻል ረገድ ትልቅ ሚና ያለው ነው። ሌላኛው ከስክሪን ጋርም ተያይዞ እዚህ ቅኝት ባደረግንበት ሰዓት የኪነ ጥበብ ባለሙያዎችንም ምሁራንንም ስናናገር ነበረ። እዚሁ አካባቢ አግኝተ ናቸው። በተለይ ከሲኒማ ጋር ተያይዞ ከዚህ በፊት ይታዩ የነበሩ በርካታ ክፍተቶች እንደነበሩም አንስተውልናል። በተለይ የሚታዩበት ን ፊልሞች የሚታዩበት መንገድ በፓወርፖይንት ከመሆኑ ጋር ተያይዞ ፊልሞቹ ጥራታቸው ተጠብቆ ሰውን ሊያዝናናው ምቾት ሊሰጠው በሚችል መልኩ እንግዲህ የሚያቀርብበት ሁኔታ መሆኑን በማንሳት እዚህ ግን በተለየ መልኩ ዲጂታል ሲስተም የተገጠመለት ዲጂታል ስክሪን ያለው ከመሆኑ ጋር ተያይዞ እንግዲህ ሰዎች የረፍት ጊዜያቸውን ያለምንም መቆራረጥ ጥራቱን በጠበቀ መልኩ ፊልሞች እንዲከታተሉ የሚያስችል መሆኑንም አንስተውልናል። ከዛም ባሻገር በርካታ መሰረተ ልማት የተሟሉለት ሁሉም ሰው በተለይ የረፍት ጊዜውን በዚህ ስፍራ ላይ መጥቶ እንግዲህ በተለያዩ መስኮች ተዝናንቶ ጥሩ ነገር አግኝቶ የሚሄድበትንም እድል የፈጠረ መሆኑን ተመልክተናል። በአጠቃላይ እዚህ ያለው ሁነት ይህን ይመስላል። መልካም ራሂል፣ ለመረጃሽ አመሰግናለሁ።